አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ ቡድና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች እንሻላ የዛሬው ትምህርታችን የሚሆነው የክፍል ሰማንያ ሰባት የአረበኛ የእጅ ጽሑፍ ትምህርታችን ይሆናል ማለት ነው። እንሻላ በባለፈው ትምህርታችን ክፍል 86 ላይ ከሃምዝ እስከ ሷድ ባሉ ፊደላቶች አይተናል። ዛሬ ደግሞ ከክፍል ሰማንያ ስድስት ቀጥሎ ያለውን ከቀሩት ፊደላቶች የምንመለከት ይሆናል ማለት ነው ኢንሻአላህ። እንግዲህ እንደሚታወቀው እንደዚህ ያደረኩ ማስተምራችሁ ምናልባት እናንተ ልትሰለቹ ትችላላችሁ የተደጋገመባችሁ መስሏችሁ ማለት ነው። ነገር ግን ልንሰለች አይገባንም። እየጻፍን ብህርን ቁጥር የበለጠ እውቀታችን እየጨመረ እንጂ እየቀነሰ አይሄድም ማለት ነው። ስለዚህ ቀለል አድርገን ልናስበው አይገባም። በተለይ ጀማሪ የሆን በደንብ ትኩረት ሰጥተን ልንማሩ ይገባል ማለት ነው። ራሳችንን እየፈተሽ ራሳችንን እየፈተን ስለዚህ ልዩነቱ ምንድን ነው? የሚያገናኘው ምንድን ነው? እያንዳንዱን ምክንያቱንም መረዳት ይጠበቅብናል። ለምን እንደዚህ ሆነ? ያልገባችሁን ነገር ደግሞ በተደጋጋሚ ጠይቁኝ፣ አስረዳችኋለሁ እያልኩ እየነገርኳቸው ነው ማለት ነው። ስለዚህ እንሻላህ ወደ ዛሬው ትምህርታችን ስንገባ ያው ከዷድ እስከ ያእ ባሉ ፊደላቶች እናያለን። በአምስተኛ ፊደል ምሳሌ እቃላት መጨረሻ ላይ ሲመጡ ማለት ነው። እቃላት መጨረሻ ላይ ሲመጡ ወይንም ደግሞ በያ የሚሳቡ ፊደላቶች ቃላት መጨረሻ ላይ ሲመጡ፣ አይደለ ባለፈውም የተማርነው ማለት ነው። ዛሬም በቀሩ ፊደላቶች እንመለከታለን ማለት ነው። ኢንሻላ ጦይብ። እንግዲህ ያው ፊደላቶቹን የብቻ ዝጋ በቀይ የተጻፉ ናቸው። ዚጋ ደጋግሚያቸዋለሁ ማለት ነው በ ያው ቃላት ስላላገኘ ነው አለ በነገራችን ላይ ነገር ግን ያው ለእናንተ የሚመጥን ወይንም ቀለል ያለ ይሻላል በማለት ነው ማለት ነው ኢንሻአላህ። እንዲሁም ደግሞ ያልተማራችሁት ነገር ስላለ አጋጣሚ አጋጣሚ ምን ይሆናል ያልተማራችሁት ስላለ ስለ ሀምዘ ሰለስት ስላልተማራችሁ፣ ስለ ሸዳ ስላልተማራችሁ ስለ ላመላአል ስላልተማራችሁ። ስለዚህ አጋጣሚ የሚገኘው ቃል ሸዳ ያለበት፣ ሀምዘተል ወስል ያለበት እንዲሁም ደግሞ ላመላአል ያለበት ይሆናል ማለት ነው። ስለዚህ ያኔ ደግሞ ያልተማራችሁትን ነገር እዚህ ውስጥ ማስገባት ለእናንተ ችግር ሊፈጥርባችሁ ይችላል ማለት ነው። ከዚህ አንፃር ነው ዝሮ ምንም ችግር የለውም ማለት ነው እንሻላ እና ስለዚህ

ዊ ይ። ስለዚህ እነዚህ ናቸው ፊደላቶቹ። ስለዚህ ከቃላት ጋራ ተያይዘው ሲመጡ እንዴት ነው የሚጻፉት እናያለን ማለት ነው። እንዴት ነው የሚነበቡት እናያለን። ይም የ ሲደመር ቅ የቆ ሲደመር የቆ የቆ የ የቆፍ እናደርግና ከዚህ እንመጣለን። ከዚህ ያ የቆፍ ዲ እዚህ ነጥብ እዚህ ጋር እናስቀምጥበታለን። የቆዲ ብለን ስንጽፍ እንዴት ነው የምንጽፈው ማለት ዩ ሲደመር ዕ ዩዕ ሲደመር ጢ ዩዕ ጢ ዩ ዩዕ እንዲሽ እናረግና ከዚህ እንመጣለን። ከዚያ ያዕዋኖም እንጽፈው ከዚያ በኋላ ላይ ዩ ዩዕ ጋ እንዲሽ እናረግና ከስራ ውለን ነጥብ ዩዕ አውጢ ሆነ ማለት ነው። በመቀጠል ዩ ሲደመርስ ዩስ

ሲቀጠልባቸው ደግሞ እንደዚህ ሆኖ ማለት ነው። ያው ጦይብ የሲደመር ብ የብ ሲደመር የብ የብ የብ ይሆናል ማለት ነው። ጦይብ የብ ጦይብ በመቀጠል

ዩል ቂ ዩል ቂ በኋላ ላይ ነው ነጥባችን የምናስቀምጠው። ዩል ለን ነጥብ። በመቀጠል ተብ ሲደመር ብ ተብ ሲደመር ኪ ተብ ኪ ተብኪ ተብ ኪ ነው። አለለን ስናደርግና ያው ያ ተብ ከዛ ከስራ ኪ፣ ስለዚህ ተብ ኪ ሆነ ማለት ነው። በመቀጠል ቀ ሲደመር ው ቀው ሲደመር ሊ ቀውሊ እንላለን። ቀው ሊ ዋው ስለማይቀጠልበታል ቀ ቀውሊ ሲቀው ለነጥብ ስለዚህ ይሄ ቀውሊ ይሆናል ማለት ነው። ጠይብ። በመቀጠል ጋ ሲደመር ነ ጋነ ሲደመር ሚ ጋነሚ ይሆናል ማለት ነው።

ነሚ እንዲቻደርጋ ጽፋል ነሚ ነሚ ምክንያቱም ሚም በሁለቱም በኩል ሲቀጠልበት እናደረግና እንዲ። ከዚያ ያው ሚም እንደዚ አድርገን የምንጽፋው አንዳንዶቻችን እንደፋ እንደዚህ እያደረግ ምንጽፋለን ማለት ነው። እንደዚህ ማድረግ የለብንም። እንዲቻ አድርገን እንዲቻ አድርገን መካከል ላይ ማለት ነው እንደዚ ይችንም ቢሆን እንደዚህ አድርገን እንጽፋታለን። ከኋላውም ብቻ የሚቀጠልበት ከፊት ብቻ የሚቀጠልበትም ከሆነ አድርገን ነው መጻፍ ያለብን እንጂ እንደዚህ እያደረግን እንደፋ እንደዚህ መጻፍ የለብንም ማለት ነው። እችንን ለማመሪያት ኢንሻአላህ። ጠይብ። ስለዚህ ጋናሚ ብለን ስንጽፍ እንደዚህ አድርገን እንጽፋለን። አ ሲደመር ይ አይ

ዩ ዩድሂ ነው አለ። ዩ ዩድሂሂ ከፊት ሲቀጠልበት ቻርገን ነው የምጽፈው ሂ ቻርገን ጽፋል ማለት ነው። ጦይ ሌላው ደግሞ ምንድን ነው? ሀ በደንብወ ብዙዎቻችሁ ሀ እያስቸገራችሁ ነው ማለት ነው። ሀ ከፊት ሲቀጠልበት እንድች አድርገን ነው የምንጽፈው። እሺ፣ በሁለቱም በኩል ከተቀጠለበት እንድች እናደርግና ያው እንደዚች እንድች አድርገን ጽፈታለን። እሺ፣ ያው እንደች እናሰምራለን፣ እንደዚች ከዚያ እንደዚች ማለት ነው። ከኋላ ብቻ ከሆነ ደግሞ ካላ ነው አይደል

ዩሕይ ያእን ብዙዎቻችን መለማመድ ያለበት ያው ያ መስመር ላይ ሲጻፍ ከመስመር ላይ ሲወርድ እንዴት አድርገን መጻፍ እንዳለብን በደምብ በጥንቃቄ መለማመድ ያለብን ማለት ነው። ያው አንዳንዶቻችን እንደዚህ እያደረግ እንደዚህ አድርገን ነው እንደዚህ አንጠልጠላሎ ከንተዋለን ማለት ነው። እንደዚህ አድርገን እንደዚህ ወደታች ማለት ነው። እንደዚህ ስለዚህ የአንድ ስንጽፍ እንዲቻ አድርገን እንጻፋት ማለት ነው። ይህ ይህን ይመስላል የዛሬው ትምህርታችን። እንሻላ በደንብ ተለማመዱት እንሻላ። ጽሁፉን ንባቡንም እንደዚያው እንሻላ። ንባቡን በቀጣይ ቪዲዮ እንደተለመደው ዋነብላችኋለሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ